በዛሬው የሁላሁሉል ጉብኝታችን ያየናቸውን የተመለከትናቸውን እና በስተ መጨረሻም የሚሰጡ ሀሳቦችን አጠራር ተቀርብለን ነበር። ብስሚላሂ ረህማን ረሂም። ዛሬ የኛ ቋሚ ኮሚቴ የግብርናና ተፈጥሮ ሀብት አካባቢ ጥበቃ ጉዳዮች ቋሚ ኮሚቴ በአሰሊሶ ክላስተር የሁላሁሉል ገጠር ቀበሌ የመጠጥ ውሀ ፕሮጀክት እና የመስኖ ፕሮጀክት እንዲሁም በኤለል አርቢ የሚሰራ የጎርፍ ማሰባሰቢያ ግድብ ሶስቱም ፕሮጀክቶች ያየንበት ሁኔታዎች አሉ። በዋናነት የመጠጥ ውሀ ፕሮጀክቱ ሁለት ባለመቶ ሪዘርቫየሮች እየተሰሩ እንዳለ በተግባር ያየንበት ሁኔታዎች አሉ። የተጀመረውም ደግሞ በአጭር ጊዜ ስለሆነ ግንቦት አንድ ስለሆነ የተጀመረው ምናልባት አዲስ ፕሮጀክት እንደመሆኑ በጠን ጊዜ ይወስዳል ብለን እናስባለን። እስከ ስምንት ወር አንድ አመት ድረስ ሊፈጅ ይችላል ፕሮጀክቱ። ምክንያቱም ሪዘርቫየሩ በቀላሉ በ3 እና 4 ወር ውስጥ ያልቃል፣ ነገር ግን ከጉድጓዱ ውሃ እስከ ሪዘርቫየሩ ውሃ ለማምጣት ቁፋሮዎች ስለሚኖሩ ያ ቁፋሮ ጊዜ ሊወስድ ስለሚችል አጠቃላይ አንድ አመት ይፈጃል ብለን ተስፋ እናደርጋለን። ከዛው ውጪ ዛሬ ያየነው መስኖ ፕሮጀክት ነው እዛው ሁላሁሉል ላይ ወደ 47 ወደ 4700 ሄክታር መሬት ሊያለማ የሚችል መስኖ ፕሮጀክቶች አየን። በጣም ጥሩ ነው። ማህበረሰቡ እየተጠቀመ ነው ያለው ውጤቱም እያመጣ እንደሆነ በተግባር ያየንበት ሁኔታ አለ። አሁን መጨረሻ ላይ ያየነው የሁላሁሉል የጎርፍ ማሰባሰቢያ ግድብ ነውና ይሄ ግድብ በኤለል አርቢ ፕሮጀክት እየተሰራ ነው ያለው ይሄ ኤለል አርቢ ፕሮጀክት በአጭር ጊዜ ወደ ድሬዳዋ ከመጣ የቆላማ አካባቢዎችን ማልማት በውሃ፣ በትምህርት፣ በጤና፣ በመንገድ ብዙ ነገር እየሰራ ስለሆነ ይሄ የመጀመሪያ ፕሮጀክት ስለሆነ ይህ የጎርፍ ማሰባሰቢያ ግድብ ተሰርቶ ሲጠናቀቅ ማክሲመም እዚህ አካባቢ ሁላ ሁሉል ከሁላ ሁሉልም አልፎ እስከ አሰሊሶ ድረስ ሊያለማ የሚችል ትላልቅ ውሃዎች ይኖራሉ ብለን ተስፋ እናደርጋለን። እዚህ አካባቢ ይሄ ውሃ ተግባራዊ ሲሆን በርካታ ማህበረሰብ ከተረጂነት የሚላቀቁበት ከራሳቸው አልፎ ለጎረቤት ቀበሌዎች መርዳት የሚችሉበትን አቅም መፍጠር የሚቻልበት ሁኔታዎች ስላሉ እንደዚህ አይነት ፕሮጀክቶች መበረታታት፣ መደገፍ፣ ማገዝ የበለጠ የተሻለ ነገር እንዲኖር ማድረግ ስለሚቻል እንደ አስተዳደር አስተዳደሩ እየሄደበት ያለ እንዳለ ሆኖ የአካባቢ ማህበረሰብ ከፍተኛ ተሳትፎ እያደረጉ ያሉበት ሁኔታዎች አሁን ያየንበት ሁኔታ አለና በርካታ ወጣቶች ይሄን ፕሮጀክት ለኛ ነው የመጣው በሚል እያገዙ ኮንትራክተሩን እያገዙ እየሰሩ ነገ ከዚህ ፕሮጀክት የሚያገኙትን ጥቅም እያሰቡ እየሰሩ ያለበት ሁኔታ ያየን ስለሆነ መበረታታት በደገፍ ከጎናቸው መቆም ያስፈልጋል ብዬ አስባለሁ። ቀጣይ ከክላስተሩ አመራሮች ጋር እንዴት ይሄን ፕሮጀክት ማስቀጠል መከታተል፣ ክትትልና ድጋፍ ማድረግ እንዳለባቸው ከክላስተር አመራሮች ጋር ተገናኝተን ግብአት የምንሰጥበት ያኒ ኢንፎርሜሽን የምንሰጥበት ወይም አቅጣጫ የምናስቀምጥበት ሁኔታዎች ይፈጠራሉ ብዬ አስባለሁ። አመሰግናለሁ።